በስምስላሴ በስመ ምስል ላይ ሲ በስመ አብ ወወልድ ወመንፈስ ቅዱስ አዳም ላካሜን በስመ አብ ወወልድ ወመንፈስ ቅዱስ አዳም ላካሜን በስመ አብ ወወልድ ወመንፈስ ቅዱስ አዳም ላካሜን ድርሳነ ቁስቋም ማርያም ኢያቄም ልጅ ማርያም እናቴ ሃና እና ከይሁዳና ከዳዊትም ዘር የመሆን በተወደደ ልጄ ፈቃድ አሳየው፣ የለመንኮንም አሳየው። እኔም ስለዚህ ቤት የለመንኮንም፣ ከኢየሩሳሌም ወደ ግብጽ መምጣቴንም ገለጽኩልህ። ስላገኘኝ ውርደት በዚህ ቦታ በዚህ ቦታ ላሉ ለትውልድ ምስክር የሆኑ ዘንድ ወደደ። የተወደደ ልጅን በመንበር ላይ ይቀመጥ ዘንድ በደመና ይጫን ዘንድ አልወደደም። በምድር ያሉ ባለስልጣኖች በሚጫኗቸውን ፈረሶች ላይ ይጫን ዘንድ አልፈቀደም። በእጆች ላይ ነው እንጂ በዚህ ዘመን ከኢየሩሳሌም እስከ ደብረ ቁስቋም እስከዚህ ቤት ድረስ በእጆች የተቀመጠ እንጂ እኔ በትትና የወገኔ የኢድሳ ቤትን አሰብ። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ማነኝ ያለችውን እኔም አሉ። ከአቅሜ በላይ ያከበረኝ ጌታ ኢየሱስ ክርስቶስ አመሰግናለሁ። መለሰችልኝ። እንዲህም አለችኝ። ንጉሥ ታውፊልኦስ ሆይ የልብን ጆሮ ግለጽ። በዝችለት ችለት የምነግርን ስማ፣ በመዝገብ ውስጥ ጻፍ፣ በየአህጉሩ ማድረስ፣ በአብያተ ክርስቲያናትም እስካለም ፍጻሜ ድረስ ለመታሰቢያ የሆኑ ዘንድ አዳርስ። የሱስ ክርስቶስን በወለዱ በወለድኩ ጊዜ ከምስራቅ ኮከብ ታየ፣ የብርሃኑም ነጸብራቅ ኮከብትም ይሰውሯቸዋል። እኔም በማደሪያ ነበርኩ። ከኔም ድንግል ስለሆንኩ እኔም ድንግል ስለሆንኩ የሚላከኝ ስለሌለ ዘወት ትርፈራና ችግር ነበር። ምንም ነገር አላውቅም። ለእናቴም የመጀመሪያ ልጇ ነኝ። ከሚወልዱ ሴቶች ጋር ያለ መካን ኤልሳቤት አልተቀመጥኩም። ኤልሳቤትም ለመውለድ በደረሰች ጊዜ ጎረቤቶቿ የምትፈቅደውን ሁሉ አዘጋጁላት። እኔ ግን ፈልጌ ወገን ስለሌለኝ ያለ ጨርቅና ያለ ማቅ አላገኘውም። በጨርቅም ተቀለልኩት። ከብቶችን በሚያድሩበት በረት ነበረ። ህፃኑን በዚያ ውስጥ አስተኛዎት። ከዚያ ማያና በሬ ነበሩ፣ ሰገዱለትም። በስትንፋሳቸው አማሟቁት፣ ዘመኑ የብርድ ወራት ነበርና። ቀኑን በታህሳስ ሃያ ዘጠኝ ቀን ነው። በዚያን ጊዜ ተመለከትኩ፣ እነሆ መላእክትና የመላእክት አለቆችም ሱራፌልና ኪሩቤል በየነገዳቸው መጡ፣ ሰገዱም፣ በየብቻቸውም አመሰገኑ። ይቺ ዕለት እግዚአብሔር የባረካት ናት አሉ። ወደ እኔም መጡ፣ አከበሩኝ፣ በአብ ዘንድ ክብር ተሰጥቶኛልና። ለምኗ ክብራ ለዘላለም በእውነት በእኛ ኃጥአተኛ ልጆቿ ላይ ይደርብን፣ አሜን። ለምኗ ክብራ ስምንተኛ ታምር። ለምኗ ክብራ በኛ ለዘላለም በእውነት ይደርብና። አምላክን የወለደች ወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት መቤታችን ያደረገች ታምር ይህ ነው። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት መቤታችን በስደት አውራ ከተወደደ ልጇ ጋር ከቤተሰቦቿ ከዮሴፍ እና ከሰሎሜ ጋር ሆና በምድረ ግብጽ አድርጋ ወደ ኢትዮጵያ በምትሰደድበት ጊዜ ደብረ ምጥማቅ በምትባል ሀገር አጠገብ ስትደርስ ክፎች ወንበዶች ሲከታትሏት ተመለከተች። በዚያን ጊዜ መቤታችን በጣም ደነገጠችና ሕፃኑን ከሰሎሜ ጀርባ ወስዳ ታቀፈችው። ከዛ በሆኑ ከአገሬ ወጣት በሩጫ የደከሙት በረሀ ለበረሀ የተንከራተትኩት ካዳኛው ሄሮድስ ለማምለጥ ነበር ነበር በማለት መርር ብላ አለቀሰች። ከዚያም ልጇን አዝላ የምትገባበት ቀዳዳ የምትሰወርበት ዋሻ ልትፈልግ እየተብከነከነች ሄደች። ነገር ግን በደብረ መጥማቅ አቅራቢያ የምትገኝ ከአንዲት የሾላ ዛፍ በስተቀር የምትደበቅበት ዱር ወይም ዋሻ፣ ጉድጓድ አላገኘችም። ያችን የሾላ ዛፍ የተወደደ ልጇን ትደብቅበት ዘንድ ሁለት ሶስት ጊዜ ዞረቻት። የምትሰወርበትም ቦታ ባጣች ጊዜ የተወደደ ልጇን የተወደደ ልጇን ቀኝ እጅዛ ያችን የሾላ ዛፍ አንቺ የሾላ ዛፍ ምን ነው እኔ እስከምፈልገው ድረስ ፈጥነሽ ተከፈቺ ብላ በመስቀል አምሳል አማተበችባት። በዚያም በዚያች የሾላ ዛፍ ውስጥ አያው ጩህ አንዲም አንዲም እኔም ሽፍቶች ወይም ወንበዴዎች ያየውን ጩት በሰሙ ጊዜ ፈጽሞ አደነቁ። በእነዚህ ጻድቃኖች ላይ አደጋ ለማድረስ ያላሰናበተን እግዚአብሔር ይመስገን እያሉ አመሰገኑ። ከዚያም የገዢዎች ገዢ የሚሆን እግዚአብሔርን እያመሰገኑ ወደ መጡበት ተመልሰው ሄዱ። እኒያም ፍቶች ወይም ወንበዴዎች በሄዱ ጊዜ አምላክን የወለደች በድንጋኔ ስጋ በድንጋኔ ነፍስ የጸናች የክብርት እመቤታችን ታምራቷ ለመግለጽ ከተመሰገነ ልጇ እንዲሁም ቤተሰቦቿ ዮሴፍና ሶሎሜ ስንቃቸውንና የጫና አያ እንደ ተጫነ ገብቶ እንደ ተጫነ እየወጡ ዘንድ ያቺ ሾላ ዛፍ ተከፈተች። ያቺ ሾላ ዛፍ ተከፈተች። በዚያን ጊዜ በዚያን ጊዜ ያቺ ሾላ ዛፍ ያለ መለያየት ለሁለት ተከፍላ ተከፈተች። አምላክን የወለደች በድንጋኔ ስጋ በድንጋኔ ስትጸናች ክብርት እመቤታችን የተመሰገነ ልጇ እንዲሁም ቤተሰቦቿ ዮሴፍና ሰሎሜ ዝንቃቸው የተጫነበት አያ አብረውስ ከነሱ ጋር ከነሱ ጋር ከሾላው ዛፍ ውስጥ ገቡ። እነሆ ይቺ የሾላ ዛፍ እነዚህን ጻድቃኖች አውቃት ለሁለት ተከፍላ ካስገባቻቸው በኋላ እንደ ቀድሞ ተመልሳ ገጠመች። በእሷም ላይ የመሰንጠቅ ምልክት አልታየባትም። እነኛም የወንበዴዎች ወይም ሽፍቶች አደጋ ሊያደርሱባቸው በመጡ ጊዜ አላገኟቸውም። ስለ ህጻኑና ስለ እናቱም አሁን በሾላ ዛፍ ስር ቆመው አይተናቸው፣ ወዴት ሄዱ? ወይም በግንፈ ደመና ወደ ሰማይ አረጉ የሆነ ተባባሉ። እንደዚህም እየተባባሉ እንደዚህም እየተባበሉ ሳሉ በሰፊ ምድር ወይም መስክ ላይ ከዚህም በኋላ የመላእክት አለቃ ቅዱስ ገብርኤል እየመራ እግዚአብሔር ወደ አዘዘላት ቦታ ሄደች። ያችን መቤታችን የተሸሸገች ባደበ ደብረ ምጥማቅ አጠገብ ያለችው ሾላ እስከዛ ድረስ ትገኛለች። በየቀኑ መቤታችንን ከጠላት ለማዳም በተከፈተች አንጻር የመታሰቢያ መብራት ያበሩላታል። አምላክን የወለድሽ መቤቴ ሆይ ያችን ድፍን ሾለ ድፍን የሾላ ዛፍ በታምራትሽ እንድትከፈት ያደረክሻት ያችንና ያንቺንና የተወደደ ልጅሽን በፍቅ ያንቺና የተወደደሽን ፍቅር በውስጡ አሳድሪ። አሜን አሳድሪ። ልመኗ ክብር አለ በእኛ ለዘላለሙ በእውነት ይደርብን። አሜን አሜን፣ ይደረግልን። እኔ ወቀዱ በተሳሳትኩት ቃላት በገደብኩት ሁሉ ወላዲተ አምላክ እናታችን ቅድስት ድንግል ማርያም፣ አማት ታቃንታ አስተካክለ ባርካ ቅድስት ተቀበለን ባርካ ቅድስት ተቀበላ ያዳታችን መለምሰሻ መንግስት ምርሻ ደብልስቱል መሻታ አድርግልን አሜን አሜን፣ ይደረግልን።